ይላል ። ደስ ብሏት የምትኖር በጣም ሃይማኖተኛ ናት። እኛ እንዲያውም በእሷ ነው ያለነው ምናምን እንላለን። ጸሎት ናት እሷ፣ ደግሞ ወደ ቤተክርስቲያን በጣም ታዘነብላለች። ሁለቱም ግን አሁን በስተ እርጅናቸው የሆነ ህሊናቸው የማይቆረቁራቸው እና ሰላም የእርጅና ጊዜያቸውን በሰላም እያሳለፉ ያሉ ወላጆች ናቸው እና ምኞት የምንድነው፣ ለማንኛውም ሰው በቃ እንዲህ አይነት ሰላማዊ የሆነ እርጅና እንዲኖሮች። የምትመኘው ነገር የለም እና በጣም የሚያስደስቱ ሰዎች ናቸው። በጣም ነው ደስ ይለኛል። ባላቋረጠች በጣም ነው ደስ ያስቀኑኛል። በቃ እኔ አሁን እናቴን የምፈራበት ልክ አይና ልጆች የሚፈሩበትን መጠን ሳይ እንዴት እንደማዝ እንዴ! እናንተ እኔ እኮ በዚህ አመቴ እናቴ ታንቀጠቅጠኛለች። ለምሳሌ አንድ ሰዓት ምናምን ከሆነ ከምሽቱ አሁን ባለበት እድሜ ነው የማወራለች፣ ውጭ ሆኜ እናቴ ስልክ ከተደወለ አላነሳም። እና ልጆችም ያውቃሉ አላነሳም ተንድርድሪ ቤቴ ገብቼ ከዛ ደውዬ ደና መሸሾ ብዬ ደና ጀር ይላለሁ።